ይሄ የሚሰራው እንግዲህ በቤታችሁ ሳይዝ ልክ ተለክቶ ነው። አንድ ደንበኛ ለገሄዳ ከሚባል ሀገር ያዘዘኝ ኪችን ካቢኔት አለው፣ አብሮ ታሳያቸዋለሁ በኋላ ላይ። ወደ ዘጠኝ ሜትር ስፋት ያለው መጅሊስ ነው። እሱንም እንግዲህ እኔ ራሴ ሳልሄድ እሱን በአናጺ አስለክቶ ልኮልኝ ነው እንደዚህ አድርጌ የሰራሁለት ማለት እናንተም በየትኛውም ኢትዮጵያ ክፍል ሆናችሁ ማሰራት በምትፈልጉ ሰዓት አናጺውን ከኛ ጋር ታገናኝታላችሁ። እንዴት እንደሚለካ እንነግረዋለን። ለክቶ ሂሳቡ ይልክልናል። እኛ ደግሞ እንደዚህ ውብ አድርገን ቤታችሁ ድረስ የምንልክላችሁ ይሆናል ማለት ነው በምንልክ ሰዓት አቧራም ሆነ ቆሻሻዎች እንዳይነኩ ደግሞ በሸራ ሽገን እንደራሳችን አድርገን ኃላፊነት ውስጥ ነው የምንሰራው። የሚሰራው በሜትር ነው ሂሳቡ የሚወጣው። የምትፈልጉት ሜትር ስትነግሩ እኛ ደግሞ ሂሳቡን አውጥተን የምንነግራቸው ይሆናል። ዋጋችን በጣም አስተያየት ነው፣ ኪስ የማይጎዳ ነው። ከውጭ የመጣ እንጂ ሀገራችን ውስጥ የተሰራ ነው የማይመስል ነው። ብዙ ሰዎችም አይተው እዚህ ሀገር ይሰራል እንዴ ብለው ጥያቄ እንዲያስነሱ ያደረጋቸው የመጅሊስ አይነት ነው። በራሳችን እጅ የተሰራ መጅሊስ ነው በደረጃ አንድ ጨርቅ እንደዚሁም በቦንድድ ሰላሳ ቲክነስ የሚባሉ ቲክነስ ያለው ነው። ይሄ ጣውላ ነው፣ ከታች የምታዩት ይሄኛው ጣውላ ነው። ይሄኛው አካል ያለችው ደግሞ ቦንድድ ናት። ስፖንጅ ሳይሆን ቦንድድ። ቦንድድ ማለት ደግሞ ማለት የተፈጨ ስፖንጅ ነው። በጣም ጠንካራ ነው። እንዳይሟሽሽ እንዳይጎረጉር ተደርጎ በፋብሪካ በኬሚካል ሰርቶ የሚመጣ ማቴሪያል ነው ማለት ነው። እነሱ ነው የምንጠቀመው። ከላይ እነዚህ የምታያቸው ጨርቆች ደረጃ አላቸው። በጥልፍ ይሄ ጥልፍ ነው። ደግሞ በከለር ዝም ብሎ የሚታተማለ ደግሞ ስለሚገፍ እኛ የምንጠቀመው እነዚህ በጥልፍ የተሰሩትን ነው። ጨርቆች የተለያየ ደረጃ አላቸው። ለምታዩት የሻይን የሚያደርግ ጨርቅ ነው። በአሪፍ ሁኔታ እንግዲህ እንደምታዩት ሰርተንላቸዋል ማለት ነው። ይህ መደገፊያው ሶፋ ነው የሚመስለው እንደምትመለከቱት ስፖንጅ አለው። ውስጥ ላይ በስፖንጅ ነው የተሰራው። እነዚህ የምታዩቸው ደግሞ የመጅሊስ ውበት ይበልጥ እንዲጨምር ያደረጉ ስራዎች ናቸው ማለት ነው። እዚህ ጋር ደግሞ እንደምታዩት በወርቃማ የተሰራ የፍሬም አለው ማለት ነው ከላይ ፈርጦቹም እንደምታያቸው ናቸው። ለመጀመሪያ ጊዜ ነው እንግዲህ በዚህ በእኛ አካባቢ እንደዚህ አይነት መጅሊስ ስታዩ ሲታዩ እሱንም በእኛ በወሎ ፈርኒቸር ይዘንላቸው የመጣ ነው። ሁሌ አዲስ ነገር ይዘንላችሁ በምንመጣው መሰረት ማለት ነው። እዚህ ጋር ደግሞ እንደምታዩት የራሱ የሆነ ቴብል አላት። እነዚህ ደግሞ ኮፊ ቴብል ይባላሉ። እንደዚህ ያረጋችሁ ቡና ምናምን በምጠጡ ሰዓት አጠገባችሁ የሚቀርቡ ናቸው ማለት ነው። እነዚህ ትራሶች መደገፊያ ቤቢ ያላቸው ሁሉም ነገር የተሟላለት የጨረሰ ነው። አምራቾችም ስለሆኑ ትርፍን ሳይሆን የምንፈልገው ደንበኝነቱ ነው ሊገልጽ የምንፈልገው እና ከዚ አንጻር ተመራጭ ያደርገናል ማለት ነው። እና መጅሊስ ማሰራት ስትፈልጉ በስታሽ ላይ የምናስቀምጥላችሁ የገባችሁ ማነጋገር። ይህ የኪችን ካቢኔት ተፈታሽ ነው፣ ረጅም ነው ብላችሁ የምትፈሩት አይነት አይደለም። ይሄ ለብቻዋ ትፈታለች፣ ይሄ ለብቻዋ ነው፣ ይሄ ለብቻ ነው ማለት ነው። እንትን ተደርጎ የሚቀመጠው ሳይዟ ደግሞ ሶስት ሜትር ናት። ለማንኛውም ቤት መሆን የምትችል ናት። የቤታችን ሳይዝ አታቁት ኪችን ከብኝት ማሰራት ለምትፈልጉ ከስተመሮች ለእናንተ ኪ ተመራጭ ማለት ነው። ተጨማሪ ለየት ከሚያደረጓት ነገሮች መካከል ደግሞ ዲጋ ራሷ ሲንክ ወይም ማጠቢያ ተደጋጋሚ ጥያቄ ይመሳል ነገር ማጠቢያ ማለት እንግዲህ ይሄ ነው። እንደምታያት የራሱ ሲንክ እዚህ ጋር ተገጥሞለታል። ከገባ በኋላ ደግሞ በአንቧ ይገጠምለታል። እዚህ ጋር ውስጥ ላይ ማፋሰሻ አለው። በዚህ በኩል ውስጥ ላይ እንደምታየት ፍሳሹ በዚህ በኩል ወደ ኋላ ይወጣል። ከኪችኑ ጋር ምንም የሚያገናኘው ነገር የለም። እርጥበት ምንም የሚያሰጋችሁ ነገር የለም፣ ምክንያቱም ስለምንቀባው ውሃ ብትደፉበት ምንም የሚሆን ነገር የለም። ግን ውሃው ሳይነካ ወደ ውጭ እንዲወገድ ነው የምናደርገው። እዚህ ጋር ያጠባችሁት ንቃ ደግሞ እዚህ ጋር ታደርቃላችሁ። ካደረቃችሁ በኋላ ወደዚህ ነው የምታስገቡት ነው ለዚህ ሙሉ የተሟላለት አሰራር ነው የተሰራው። ታች ላይ ደግሞ እንደምታያቸው ሰፋ ሰፋ ያሉ ወሮች አሉት። ያው አቀማመጥ ችግር ሲኖር በሩ የሚያዝ ባህሪ ያለው ቤት ከገባ በኋላ እነዚህ ነገሮች የሚስተካከሉ ናቸው። ይሄ በጣም ሰፊ ክላስ ነው። በጣም በርከት ያሉ እቃዎችን ይዝላቸዋል። ትላልቅ እቃዎችን ያ ደግሞ አራት መሳቢያዎች አሉት። እነዚህ ሹካ ማንኪያ፣ የመሳሰሉት ትናንሽ ነገሮች ከዚህ ሰሀ መደርደሪያ ጋር ተደባልቀው መቀመጥ የማይችል ነገሮችን እዚህ ውስጥ ማስቀመጥ ትችላላችሁ ማለት ነው። እሱ በጣም በርከት ያሉ ናቸው። ከዛም በተጨማሪ ቅመማ ቅመሞች ምናምን ትናንሽ ከሚቀመጡት እነዚህ ውስጥ ማድረግ ትችላላችሁ። ሌላ ደግሞ ክፍት ነገር ኦፕን ፊት ለፊት መታየት ያለባቸው ቢታዩ የማይደብሩ ነገሮች ማስቀመጥ ይችላላችሁ። እነሱን ለእናንተ ተናለ ለማስታወስ ያክል ነው። ደግሞ የመክተፊያ ቦታ ናት። ከለሯም ከእስከዛሬ ወጣ ለቤት ተቀባ ነው። ለዚህ አይነት ከለር ተጠቅመና እናገም። ይሄን መሰላ ወደ ብርቱካናማ ከሄደ የሚያምር ከለር አለው ማለት ነው። ውስጥ ላይ እንደተለመደው ተለመደው የራሱ ፓርቲሽኖች አሉት። ይሄን ቀለሙን እንግዲህ ውስጡንም ውጪ ነው። በተደጋጋሚ ነው ምነግራችሁ ይህን የሚያደርግ ስለሌለ ነው ተመራጭነታችን፣ የተለየን እና እንደዚህ ተወዳዳሪ መሆናችንን ለማሳየት ያክል ነው። ጊዜ ግዜ ምነግራችሁ ስለላይ እርጥበት ምን መቋቋም እንዲችል አርገን፣ ለዚህ ወክት ያለ ነጭ ካለር ነው በጣም ያምራል። ስከፍ እራሱ እናንተ አስተውቃችሁ ላይ ማጠፊያዎችም ደረጃ አላቸው እያንዳንዱ ነገር። እሺም እዚህ ጋር እንደምታዩ ሰፋ ሰፋ ያለ ክላሶች አሉ የተመሳሳይ ዚንጋ የተለየችው ዝች ጋ ያለችው ናት እ ደግሞ ከዚህ በፊትም እንደሰራሁላችሁ ሚኒስትራዊ ክፍልናት እንደዚህ ደብቅ ተደረገው መቀመጥ ያለባቸው ናችን የምታስቀምጡባት ክላስናት ማለት ነው። ስታየው አጠባብ ትመስላለች። ወደ ጎን የራሷ ክላስ አላት። ዲያጎናል ሆነች አቀማመጥ ነው ያላት ኮርነሩ እንደዚህ አድርገን እንዲጠቀም ነው። እዚህ ጋ ያለው ኮርነር በዚህም ጋ ሰፋ ያለ ቦታ አለው፣ በዚህም ጋ ሰፋ ያለ ቦታ አለው። ድብቅ የሆኑ ነገሮችን እዚህስ ማስቀመጥ ትችላላችሁ። ተጠቅሞላ ሙሉ ነገር ያሟላ ኪችን ካቢኔታችን ነው። በዛሬ ከሰራናቸው በአጭር ብዙ ቦታ በማያስ መልኩ ሁሉ ነገር ያሟላ ኪችን ካቢኔት አይነት ነው ማለት ነው። ካሜራማናችን አድርጎ እንዳሳየው አሁን ወደ ለገሂዳ ከተማ ለመጓዝ ዝግጅታችን ይጨርሰናል። መኪናውን ቆሞ የጠበቀን ነው እና የዛሬ ቪዲዮአችን ይህን ይመስላል። እናንተም ማለት እንደዚሁ ማሰራት የምትፈልጉ በየትኛውም ኢትዮጵያ ሀገራችን ክፍል የተዘዋወርን ስለምን ያደርስ ታች ላይ የምናስቀምጥላችሁ ስልክ ቁጥር እየደውላችሁ የነዚህ ስራዎች ተቋዳሽ መሆን ትችላላችሁ። አድራሻችን ወሎ ሚሴ ነው እና ተመሳሳይ ቪዲዮዎችን ደርሷችሁ ሰብስክራይብ ማድረግ አት